ወይ ሄርሜላ ሄርሜላ፣ ጨዋታ ጨምራለች ትላለህ እንዴ? ሄርሜላ የምትባለው ያቺ ቆንጅየዋ ማለት ነው? ከሷ ጋር ፍቅር ይዘዋ መሰል። ከእሷ ጋር እንድትርቅ እፈልጋለሁኝ እና እህቴ እንድታገባ ትፈልጋለሁ። ሄርሜላ የምትባለው ማየት አልፈልግም። አረ፣ በናትሽ ነው እንዴ? ጨዋታ ጨምረሻል። አረ፣ በናትሽ ቆንጅየ ነገር ናት እንዴ? ነው የእውነት ማለት ነው። እያዝናናሽ ነው ያለሽው። ሰላም ሰላም! ውድ እና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? እኔ ያለሁት እግዚአብሔር ይመስገን ሰላም ነኝ። እናንተ እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትትረፍ ይበልልኝ። የምወዳችሁ የማከብራችሁ ውድ የቻናሌ ተከታዮች እንዴት ናችሁ? እኔ ጋ ሁሉ ሰላም እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆኑ፣ ቤተሰብ የሆናችሁም ደግሞ በኮሜንት አበረታቱኝ ማለት ነው። ዛሬ እንግዲህ እየጀላችሁ የመጣወትኝ አብሬሽና ሄርሜላን ነው። ሄርሜላ ጨዋታ ጨምራ ሊባይዘው የእውነት በቃ እንዳጠይቁኝ ጨዋታ ጨምራለይ። እና አብሬሽ ባለፈው ፕራንክ አድርጓት ነበረ ሌላ ሴት ይዞ መጥቶ ምናምን አስቀንቷት ነበርና ገጭ ገጭ ገጭ እስከምትል ድረስ ነው በጣም በቃ የሌለ ፕራንክ አድርጓት ነበር ማለት ነው። ሌላ ሴት አንጥቶባት ይህም አይቀር ነው ሲጀመር። ዛሬ ፕራንክ ተደረግሽ እንጂ እንድትማ እንድት እንድት በቃ ጎበዝ እንድትሆኝ እያለማመደሽ ነው እንጂ ይህም አይቀር ነው ሄርሜላ እየ ማለት ነው። እና አብርሽ ደግሞ ሄርሜላ ደግሞ ዛሬ በተራዋ አብርሽን ፕራንክ ልታረግ ራሷን ወንድ አስመስላ እህቷን ይዛ እህቴ እንድታገባ ትፈልጋለሁ። እህቴ በአንተ በጣም ፍቅር ከአንተ ፍቅር ይዟታል። በቃ እህቴ ምንም እንድትሆንብኝ አልፈልግም። እህቴ እንድትጎዳብኝ አልፈልግም ምናምን እያለኝ ላብረሽ እንትን ስትለው ነበር። ወንድ መስላ የወንድ ልብስ ለብሳ ምናምን ፀጉሯን እንትን ብላ ምናምን ግን እንዴት ነው አስባችሁታን ደግሞ ሆነ ያሳቀችኝ ሄርሜላ የምትባለው ልጅ ትወዳታለህ፣ መሰል መሰል። ያቺ ቆንጅዬ ነገሯ አላለች፣ እና ከሷ እንድትርቅ እፈልጋለሁ። እሷ ደግሞ ተወዳታለች መሰል፣ አንተም ትወዳታለህ መሰል ምናምን ምናክሽ። አይ ሩታየ፣ ሩታ ድረሽ፣ ሩታየት ነሽ ሩታየ፣ ድረሽ ብለናል ሩታ የት ነሽ? ድራሽልን ድራሽልን በነፍሳችን ድራሽ ሩቲ። ሄርሜላ እየተላላጠኝ። አይ ሄርሜላ፣ ፈረሱም ሚያንቺ ኳርቻው ሚያንቺ ሆነ። በቃ አብርሽን እኮ በቃ ተቆጣጠረችው ሄርሜላ። ኧረ ተይ ሄርሜላ፣ ተቀንሻልሻን አንቺ ልጅ። ኧረ ተይ እንተ ሳሰብ የሰው የሰማንያውን ያውርድ። ወይዘሪት ሩታ የቀናች ነው። ተይ ተይ ሄርሜላ። ጭራሽ አሁን ማ እኮ በቁጥጥሯ ስር አረገችው፣ እናቴ ማንም እንዳይነካው፣ ማንም እንዳይጠጋው፣ ማንም ከሱ ጋር እንዳይሄድ። አንዴ ተይ እንጂ በቁጥጥሯ ስር አደረገችው። በቃ ይቅርታ፣ ጉንፋን ይዞኛል እና እንግዲህ ወይዘሪት ሄርሜላ ዛሬ አብረሽን ፕራንክ አድርገዋለይ ማለት ነው። ባለፈው የተደረገችውን ፕራንክ መልሳለይ። ብድሩን የማይመልስ ልጅ አይወለድ ይባላል። ብድሯን መልሳለይ ዛሬ። ፈታ አርጋቸዋል ለነሱም ለእኛም ለነሱም ነው ፈታ ያደረግኝ ማለት ነው። እውነት ለመናገር አብርሽም በጣም ሲስቅ ነበረ። እና ደግሞ ሌላ ሴት አመጣችለት በራሷ አጎትታ። እሱ ደግሞ ነገ እሷ ጋር ተመካክሮ ሌላ አንድ ቪዲዮ ይሰራል። ከዛ ያችኛይቱ ጋር በውስጥ ማውራት ይጀምራል። አይ አመጣችለት ደግሞ ሌላ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ። እኔ እኮ ግራ የሚገባኝ ነገር ባለ ትዳሮቹ ማንኞቹ እንደሆኑ አናቅም፣ ሲንግሎቹ ማንኞቹ እንደሆኑ አናቅም፣ አዲስ ፍቅረኛ ማቾቹ የት እንደሆኑ ማንኞቹ አናቅም። ድብልቅልቃቸው ወጥቷል። አረተው ግን አረተው ግን ለነገ ለህይወታችሁ እንዴት ነው ለነገ ለህይወት ለመጨረሻ እንዴት ነው የምንሆነው? በዚህ ይቀጥላል። እንደዚህ ዩቱብ ላይ እንደዚህ ተገትሮ መቅረት ነው። ህይወት የለም መውለድ የለም መክበድ የለም ትዳር ይዘህ መኖር የለም። ተው ተው ያልሆነ ቪዲዮ እየፖሰጣችሁ ነገ እናንተ እንደተጠየቁበት አታድርጉ ማርያምን። ዩቱበሮቹ በጣም በቃ ከሚባለው በላይ ተበላሽተዋል ማለት ይቻላል። በጣም በዛ ስትሄዱ ሌላ ነው በዚህ ስትሄዱ ሌላ ነው። ደግሞ ትላልቆቹ ትላልቆቹ እነዚህ ስሽ ወጣቶች ናቸው፣ እንደፈለጉ ይሆኑ። ትላልቆቹ በክብር በስነስርዓት የወለዱ የከበዱት በክብር የተጋቡት እየተጨማለቁ መጥፎ ነገር እያደረጉ እንደዚህ፣ ባሏን አንዷ መጠጣት ስመዋለኝ ባለትዳሪ፣ ኧረ በጣም ከባድ ነው እና አንዳንዴ። ወደ ሚዲያ ስትመጣ ራስህን ዝግጁ አድርገህ መምጣት ነው ብዬ ነው ያሰብኩት። በዚህ አጋጣሚ ይሄ ነገር ካለ ከባድ ነው። እኔ እኔ የምቋቋመው አይመስለኝም አልቋቋመውም። እንዴ ከባድ ነው። ግን ይህን ነገር ተቋቁማችሁ ወዳችሁና ፈቅዳችሁ የምትሰሩት ስራ እንዲያው እንጃ ከትዳራችሁ ላይ ነገ ጫና ካላመጣባችሁ ደስ ይላል። አይታችኋን እነ ውብዬን አይታችሁ ከሆነ ውብዬ አሁን ብሩ ዶላሩ ከግንጭላቸው ስለገባ በውሉ እኳ ሶስት ቀን አልተኛች። ማራስ ቤት ልክ ወልዳ መጣይ ካሜራ ተደቀነ። አሁን ደግሞ ሳምንት አልሆናትም ከወለደች ራሱ ካሜራ ተደቀነ። ከዛ ቪዲዮ መሰራት ተጀመረ። ከዛ ነይ ውጪ፣ ነይ ግቢ፣ መጥቸ ልጅ ላይ ነው ልጅ ልስም ነው ልጅህን እንካሳም መልስ ቪዲዮ ይሰራን። አረ ወይኔ! ልጅቱንም አሁን የተወለደችውን ልጅ ወደ ዩቱብ አንጥተዋታል፣ መጫውቻ አርጋዋታል። እንዴት ሴት ልጅ ወልዳ አንድ ወር መታረስ ያቀታታል። እንዴት እን አንድ ወር አትታረሽም እንዴ? በቃ ዶላሩ አላቅ፣ ይሄ ዩቲዩብ ዶላር አላቅ። እራሳችሁን ነብሳችሁ እንድትስቱ ነው እያደረጋችሁ ያለው በጣም በህይወታችሁ ላይ ሌላ ሌላ ነገር፣ ሌላ ሌላ ታሪክ እየሰራችሁ እየቀለዳችሁና እየተጫወታችሁበት ነው ያላችሁት ህይወታችሁ ላይ እና ወደ ቁም ነገር አንዳንድ ጊዜም እኮ ቁም ነገር ይናፍቃል። ትገርሙኛላችሁ። ጥሩ ፍቅረኛ ማቾች ሆኑ ደስ ይላሉ ብለን ስንያሰብን መሀል ላይ ሌላ ነገር ይዘው ይመጣል። ድራማቸው አያልቅም። አሁን ደግሞ ወይዘሪት ሄርሜላ አሳቀችኝ ዛሬ። ባለፈውም እንዴት እንዳዝናናችኝ የአብሪሽ ፍቅረኛ ነኝ አብሪሽን ስሟ ስትል እኮ እንዴ ልትሰቀልባት ከዛ ኮ ደግሞ ከሷ መሞጣሞጥ ያምርሻ፣ አብሮ እሷ ጋር አብሮ እየተሞጣሞጠ እንትን ማለቱ ነው። በጣም ህዝቡን ያዝናናው ና ብድሯን መለሳ። ዛሬ ፈታ አርጋዋለይ። ጭራሽ እሱ እንደዚህ አልጠብቃትም፣ ወንድ ሆና ትመጣለይ ብሎ በፍጹም አልጠብቃትም ነበር። አልነቃማ ራሱ። ግን እኔ ለራሴ ድምጿን አውቄያታለሁ፣ ገና ሄርሜላ እንደሆነ ፊቷ የሆነ እንትን ቢልም ኤርሜላ እንደሆነ ታስታውቃለች በድምጿ በድምጿ ብቻ ማወቅ ይችል ነበር፣ ማወቅ ይችል ነበር። ግን እሱ ለቪዲዮ ድምቀትም ይሁን አላቅም፣ ያ ሁሉ ሰዓት ቁመው ሲከራከሩ የነበሩት በቃ ሌላ ሰው እንደመሰለው አስመስሎ ነው። እና ትችሉበት አላችሁ ባይዘው ደስ ይላል። ጫወታማ ይሄ ይሻላል። አንዳንዴ መጥፎ ነገር እያመጣችሁ እንትን ከምትሉ እንደዚህ ብትጫወቱ ይሻላላችኋል። እና ሄድሜ ላይ የጫወታ ጨምረሻን በርችልን። እንግዲህ አብርሽን ተቆጣጥረሻዋን። ሩታን በዛ ከቤት ገብታለ ያሉት ትውጣ የሚባል ቪዲዮ ተሰርቷል። አይተሽ ከሆነ እንግዲህ ቪዲዮውንም ህው እስቢበት አንቺ እንኳ ከድሮው እሷ እያለይም በእጅሽ ለማድረግ ስትሞክሪ ነበር። እንግዲህ ያሸነፈ ይውሰድ ስለሆነ አሸንፈሽ በእጅሽ አርገሽ ሆን ይመስለኛል። አሁን ደግሞ ከቤቱ ከገባሽ ደግሞ እንደ ሩታዬ ውለጅለት፣ እኛ ተመልካቾችም ሊሱልይ እንድትወልጅለት ስለምንፈልግ ውለጅለት። እሺ እኔ ቆንጆ እና እስኪ እኛንም ማበረታቱን ለቻናሉ አዲስ የሆናችሁ ላይክ ሼር ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ እስከምንገናኝ እንደዚህ የሚያዝናና ቪዲዮ እስከምንገናኝ በቀጣይ ቪዲዮ ቸርሰን ብቱልኝ። እወዳችኋለሁ። ለቻናሉ አዲስ የሆናችሁ ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡ ነው። ቤተሰብ የሆናችሁን በኮሜንት አበረታቱኝ ማለት ነው። ወዳችኋለው። ሀገራችን ኢትዮጵያን ሳ ያደርግልን። ባይ ባይ። ቸርሰን ብቱ።